የአዲስ አበባ ከተማ ከንቲባ አዳነች አቤቤና የከተማዋ ከፍተኛ የመንግስት የስራ ኃላፊዎች ከከተማዋ ነዋሪ የሆኑ ወጣቶች ጋር ውይይት አካሂደዋል። በውይይቱም ከንቲባ አዳነች አቤቤ ወጣቱ ኃይል የሀገር ተስፋ አቅምና ክብር መሆኑን ገልጸዋል። እየተከናወኑ ባሉት የልማት ስራዎችም ወጣቶችን ተጠቃሚና ተሳታፊ ለማድረግ ስራዎች ተሰርተዋል ብለዋል። ወጣቱ በከተማዋ ዘርፈ ብዙ እንቅስቃሴ ላይ ጉልህ አስተዋጽኦ እያበረከተ እንደሚገኝም ነው ከንቲባዋ የገለጹት። በውይይቱ የተሳተፉ ወጣቶችም በቀጣይ ሊሰራ ይገባል ባሏቸው ጉዳዮች ዙሪያ ሀሳቦችን አንስተው ከንቲባ አዳነች አቤቤ ምላሽ ሰጥተዋል። ከስራ እድል ፈጠራ ጋር በተያያዘ ለወጣቱ የስራ እድል በመንግስት ተቋማት ላይ የሚቀጠርበትን ሂደት ብታመቻቹለት የተሻለ የስራ እድል መፍጠር እንችላለን። ሌላው ከብድር ጋር በተያያዘ ወለዳቸው አነስ ባለ መልኩ ወጣቱን ተሳትፎ ባደረገ መልኩ ብድሮች ቢመቻቹ። በዘጠኝ ወር ውስጥ አዲስ አበባ ውስጥ 310 ሺህ ሰው ቋሚ የስራ እድል ማስያዝ ከዛ ውስጥ ደግሞ ቅጥር ቀርቷል ያላችሁት፣ አልቀረም። 57 ሺህ ያክሉ በቅጥር ስራ መያዘ ወጣት ነው። ወደ 2.9 ቢሊየን ብድር አገልግሎት የሰጠንበት ነው። ይሄ የማሽን ሊዝም አለ፣ እነሱንም ስንጨማምር ከዚህ በላይ ነው። አሁንም ቀጣይ የስራ እድል የምንፈጥርባቸው ብዙ እድሎች አሉ። አንዱ የኑሮ ውድነቱን ለማረጋጋት እየሰራን ያለነው ስራ በአንድ በኩል ስራ እድል ይፈጥራሉ፣ በሌላ በኩል ደግሞ የኑሮ ውድነቱን ያረጋጋሉ። ስለዚህ እነ ሱቆቹ ብቻ አይደሉም። ትላንትና የመረቅነው ገበያ ማዕከል እንኳን ትልቅ የስራ እድል አለ፣ ተጠቀሙበት። አብዛኛውን ወጣት የተሻለ አመለካከት እየተቀየረ የመጣበት ነገርን አይተናል። ነገር ግን ወደ ለውጥ እየመጣ ባለበት ሰዓት ላይ የራሱን ህይወት የራሱን ኑሮ ወደ መመስረቱ እየመጣ ይመጣል ማለት ነው። ወጣት ያድጋል፣ ራሱን ህይወት ይመሰርታል ማለት ነው። አማራጭ ቤቶች የሚመቻችበት ነገር ቢመቻችልን፣ ሀብታችሁም በሚገባ እናስተዳድራለን። እንዳያችሁት ደግሞ ለእናንተ ጥቅም መልሰን እናውላለን። ስለዚህ በምንገነባው የቤት ፕሮግራም ውስጥ ስራ እድል አግኝታችሁ መቆጠብ የምትችሉ ወጣቶች የምትቆጥቡበትን አግባብ እንነጋገራለን። አሰራር መዘርጋት ይገባናል። በአንዴ ሁሉ ሊጠቀም እንደማይችል ብቻ ማመን ያስፈልጋል በምን ገነባቸው፣ በክራይም በምናቀርበው የሆነ በፓብሊክ ፕራይቬት ፓርትነርሽፕ እየገነባን በምናቀርባቸው ውስጥ ደግሞ መጠቀም የምትችሉበትን አግባብ የወጣቶች ድርሻ ይታያላችሁትን እሱን ይዘነዋል። እንደ አዲስ አበባ ከተማ አስተዳደር ከ1400 1500 በላይ አካባቢ የስፖርት ማዘውተሪያ ቦታዎች አሉ። ክፍት ያልሆኑት ክፍት እንዲሆኑ ግን ተጨማሪ የስፖርት ማዘውተሪያ ቦታዎች ቢገነቡ የስፖርት ማዘውተሪያዎች በተጨማሪነት ቢሰሩ ያላችሁት፣ አዎ፣ ገና ነው፣ የልጆች መጫወቻም የስፖርት ማዘውተሪያም ከዚህ በላይ በስፋት ይሰራል። ወጣቶች የተለያዩ ጉዳዮችን ከሀገር ጥቅም አንጻር ሊመለከቱና ሊሰሩ እንደሚገባም በመድረኩ ተጠቅሰዋል።